ኬ ኬ ቲዩብ ሰብስክራይብ በማድረግ ቲዩብ ቻናል ቤተሰብ ይሁኑ። ሰላም እንዴት ናችሁ? በዛሬ ቪዲዮ የምንመለከተው እንዴት አድርጋችሁ ስልካችሁን ከሌቦች መጠበቅ እንደምትችሉ ጥድት ያለ አጭር ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከዛ ወደ ሴቲንግ ቦታ ከገባን በኋላ ወደ ታች ዝቅ ዝቅ እናደረግና ሎክ ስክሪን የምትላለች፣ ሎክ ስክሪን የምትለውን አንዴ፣ ወደ ታች እንደምትመለከቱት ዝቅ ስታደረጉ ሴኩሪቲ ሎክ ሴቲንግ የምትለውን አንዴ ትጫናላችሁ። ከዛም የስልካችሁ ፒን ወይም ፓስወርዱን የራሳችሁን ትሟላላችሁ ማለት ነው እንደምትመለከቱት ከዛም ሉክ ኔትወርክ ኤንድ ሴኩሪቲ የምትላለች እሷ ኦፍ ነው ያለችው። እሷን ኦን ማድረግ ትችላላችሁ ማለት ነው። ይህም በምታረጉበት ሰዓት ምንድን ነው የእናንተን ስልክ ያሌባ ድንገት ሰርቃችሁ ወዲያውኑ ኦፍ ሊያረግ ሲሞክር ፓስወርድና ፒን ይጠይቀዋል። ስለዚህ በቀላሉ ኦፍ ማረግ አይችልም ማለት ነው፣ ሌባው በሌላ ስልክ ብደውሉ ወዲያውኑ ለማግኘት እንዲመቻችሁ ማለት ነው። ወደ ሁለተኛው ደግሞ ስንመለስ አሁንም በድጋሜ ወደታች ዝቅ ዝቅ ታረጉና ሲኩሪቲ ኤንድ ፕራይቬሲ የምትላለች ሲኩሪቲ ኤንድ ፕራይቬሲ የምትለውን እንዴ ትጫናላችሁ። ከዛም እንደምትመለከቱት ሎስት ዲቫይስ ፕሮቴክሽን የምትለውን እንዴ ትጫናላችሁ። እሷን ከተጫናችሁ በኋላ በመጀመሪያ ከላይ በኩል ላይ ኢሜል ሊኖራችሁ ይገባል ማለት ነው። ከላይ በኩል ይህ የእናንተ ኢሜል የሳምሰንግ አካውንታችሁ ኢሜል ሊኖር ይገባል ማለት ነው። የሳምሰንግ አካውንታችሁ ኢሜል ካለ በቀላሉ ስልካችሁን ማግኘት ትችላላችሁ። ይህ ነገር ኢሜል ግዴታ ሊኖራችሁ ስለሚገባ ማለት ነው። ከዛም እንደምትመለከቱት ሴንድ ሎኬሽን የምትለው ኦፍ ነው የምትኖረው፣ እናንተ ላይ እኔ ስላስተካከልኩት ነው። ከዛ እሷን አንዴ ታብ አርጋችሁ ኦን ታረጋላችሁ። እንደምትመለከቱት ይህ ሶስቱም ነገር ኦን ከሆነ እንዴት አድርጋችሁ በጣም በቀላሉ ስልካችሁ ማግኘት እንደምችሉ የምናይ ይሆናል ማለት ነው። አሁን ቀጥታ ምንድን ነው የምናደርገው? ቀጥታ አሁን ወደ ጎግል ክሮም ነው የምንሄደው ወደ ጎግል ክሮም እንሄድና ክሮም ላይ ገባና ምን ብለን ሰርች እናረጋለን ማለት ነው። ፋይንድ ማይ ፎን ብለን ሰርች እናረጋለን። እንደምትመለከቱት ፋይንድ ማይ ፎን ብለን ሰርች ካደረግነው በኋላ ይሄን ከማረጋችሁ በፊት ግን ከላይ እንደምትመለከቱት፣ ሶ ዲስክቶፕ ሳይት ዲስክቶፕ ሳይት ማድረግ ይኖርባችኋል ማለት ነው። ከዛም እንደምትመለከቱት ፋይንድ ዮር ፎን የምትለውን ትጫናላችሁ። እንደምትመለከቱት እንግዲህ የእኔ ስልክ ይህነ ወይ ይላል። ከዛ ምንድነው ማድረግ ያለባችሁ እዚህ ስፖን የምትለውን አንዴት ጫናላችሁ። ምክንያቱም አዎ ይህ ነው ለማለት ማለት ነው። እንደምትመለከቱት እንግዲህ የወሰደባችሁ ሰው በሎኬሽን አሁን ያለባችሁ ያለበትን ቦታ ስልካችሁን የወሰደውን ሰው እንደምትመለከቱት በዚህ አይነት መንገድ እያመጣላችኋል ማለት ነው ጎግል ማፕን ተጠቅሞ። ከዛም እንደምትመለከቱት ከጎን በኩል ፕላይ ሳውንድ እና ሲኩሪቲ ዲቫይስ ፋክቶሪ ሪስ ዲቫይስ የሚል አለ ማለት ነው ይህ ነገር ምንድነው ማለት ነው ፕላይ ሳውንድ የሚለው እንደምትመለከቱት የስልካችሁን ሪንግቶን ለመስማት ከፈለጋችሁ ነው ማለት ነው ከዛም እንደምትመለከቱት ደግሞ የሚጠቀምበት ኢንተርኔት የሚጠቀምበት ኢንተርኔት ካለ ከነ ባትሪ ፐርሰንቱ ሳይቀር ያመጣላችኋል ማለት ነው የመጀመሪያው ሶስተኛ ደረጃ ላይ ደግሞ የምንመለከተው ሲኩሪቲ ዲቫይስ ነው ሲኩሪቲ ዲቫይስ ማለት ምንድነው እናንተ ስልካችሁን ለመቆለፍ ማለት ነው። ድንገት ያ ስልክ ፓስወርድ ባይኖረው እዚው በሌላ ስልክ ገብታችሁ በጂሜላችሁ ገብታችሁ ማለት ነው መቆለፍ ትችላላችሁ ማለት ነው። ለምሳሌ ሲኩሪቲ ዲቫይስ የሚለውን አንዴ ታብ አርጋችሁ ከከፈታችሁ በኋላ ምንድን ነው ሲኩር ዲቫይስ የሚለውን አንዴ ትጫናላችሁ። ከዛ ምንድን ነው ማድረግ ያለባችሁ መጀመሪያ ላይ ስልኬ መልስ ከሆነ ስልኬ መልስ ብላችሁ ትጽፋላችሁ ሚሴጅ ኦፕሽኑ ላይ እንዲሁም ይህን ያህል እከፍልሃለሁ እባክህ መልስልኝ ብላችሁ የምትሞሉበት እንዲሁም ደግሞ ስልኬ መልስ የተለያዩ ቃሎችን ሚሴጅ የምትልኩለት ነው ማለት ነው። ምንም ሲም ካርድ አያስፈልግም ይህን ነገር ለመላክ ማለት ነው። ከዛም ሁለተኛ ላይ ፖን ናምበር የሚል አለ። ፖን ናምበር እንግዲህ እናንተን ያ ሌባ አግኝቶ ሊደውልላችሁ የሚችለውን ስልክ ቁጥር 09 ብላችሁ ሌላ ስልክ ቁጥር ታስገባላችሁ ማለት ነው። ከዛም ይህን ከጫናችሁ በኋላ ሲኪዩር ዲቫይስ የምትለውን አንዴ ትጫናላችሁ ከዛም እሱን ካደረጋችሁ በኋላ በጣም በቀላሉ ያ ሌባ እንግዲህ በዚህ ስልክ ቁጥር ይደውላችኋል ማለት ነው ሌላኛው ደግሞ ምንድን ነው የእናንተ ስልክ እንደነገርኳችሁ ድንገት ፒን ባይኖረው ወይም ፓስወርድ ባይኖረው ሙሉ በስልካችሁ የያዛችሁትን ሙሉ በስልካችሁ ያዙሉትን ፋይሎች ወዲያውኑ ድሌት ማድረግ ትችላላችሁ ፋክቶሪ ረስት ዲቫይስ የምትለውን በመንካት ማለት ነው ይችን ነገር በመንካት እንግዲህ ሙሉ ለሙሉ ስልኩ ላይ ያሉትን ነገሮች ወዲያውኑ ድሌት ማድረግ ትችላላችሁ